ይህንን ያሰረብኝ ማለት ነው። ይሄ አልተገባንም። ወንዶች ግን እንደው እሳት ናቸው እኮ ገብሪኤልን ሳያገባኝ ይችን እንደቀነብኝ እሺ ብዬ ታስሬ ቁጭ አልኩለት። ከዛም በኋላ ደግሞ እኔ እና እሱ ደግሞ የመጨረሻ አንድ ላይ መኖልን ጀምር ስንል ደግሞ ይሄንን አደረገልኝ። ይችን ይችን ያው እንግዲህ ምስጢር ነው፣ ሌላው ምስጢር ነው። አደረገ ምን ምላልን ምን አለ። እዛ ሄድን፣ እዚህ ሄድን፣ እዛ ቆየን፣ በላን፣ ጠጣን። ከዛም በኋላ በቃ ከዛን ቆየን ምናምን። ገባው ወርቅ ነው። አይ ፎር ጂድ ነው። ተኛችሁ? አረ አልተኛም። እኔና እሱ ተኝተን አናውቅም። ወዴት ነው የምተኛው ደግሞ። እራ ድንግል ነበርሽ፣ የጭንቅላት ድንግል ነበርሽ ትለኛለች። ፈጣሪ ወይኔ ወይኔ፣ ሲጀመር አላውቅም እኔ አላየውም። ስሜቱ እንዴት ነበረ? ምን? ከዛን ወደ አሁኑ አረገዝኩ። ከዛም በኋላ ወይኔ መዳን ያለ ይሁን። ማግኔትም አላቸው ነው የሚያሰሩበት። አይ ፈጣሪ ወይ ረንዶ ጠብቀኝ፣ ረንዶ ጠብቀኝ፣ ረንዶ ሽፎን የምትፈልጉ አበሻ ቀሚስ አለ፣ መንፈሳዊ መጽሐፍት አለ። ወይኔ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አረ ምንም የሌለ ነገር የለም፣ ሁሉም አለ። ሽፎን የምትፈልጉ አለ። ድንግል አይደለሽም? አረ ድንግል ባናታችሁ ይፍረስ። የድንግልና ችግር ነው እንዴ ያለባችሁ እናንተ? አሁን ድንግል አይደለሽም? አረ አሁንማ ድንግል ነኝ። ማረ እንዴት ድንግል አልሆንም? አሁን ኮ እርጉዝ ነኝ፣ ድንግል ነኝ። የእሱ ቲክቶክ ላይ ገብታችሁ በውስጥ በኩል የምጽፉ ሴቶች ከአሁን በኋላ ማለት ነው ፎቶሽን ለጥፌ ነው ማወጣልሽ። እነዚህ ሌባ ናቸው ሊሰርቁብኝ የመጡ ባሌን ብዬ ፖስታችኋለሁ፣ ፖስታችኋለሁ፣ ፖስታችኋለሁ። ቦ ሀይ እንዲህነ ምናምን የምትሉ አት ሼም ነው። ማርያምን ሼም ነው፣ ገብርኤልን ሼም ነው። ማርያምን ደስ አይለውም ወንድ ልጅን አንድ ልጅን ሀይ፣ ሰላም፣ ደህና ነው ምትሉ፣ አሪ ኦኬ፣ አሉ። በነገራችን ላይ ምን ነው ባለትዳር ወንዶች ላይ ዝፍቅ የምትሉ ሴቶች ደግሞ ራሳችሁ የምትጠይቁ ኧረ ሼም ነው ገብርኤልን። ምንም አሞገሳችሁኝ፣ አከበራችሁኝ፣ ወደዳችሁኝ፣ ምንም አደረጋችሁኝ አይ ዶን ኬር ምንም የማይሞቀኝ የማይበርዳኝ ሴት ነኝ። ሰው እንዲወደኝ ምንም የማደርገው ነገር የለኝም። ማውራት ከፈለግኩ ቤቴ፣ መጫወት ከፈለግኩ እቤቴ፣ መሳደብም ከፈለኩ ቤቴ፣ መስራትም ከፈለኩ እቤቴ ነኝ። ራሴን አክብሬ የምኖር ሰው ነኝ። ተከበሩ። ጋይ ስኮፕ እያደረጋችሁልኝ የምትፈልጉ ካላችሁ ማንንም እኔ እግዚአብሔርም በህይወት ውስጥ እኔ ድሮም ነኝ። ሰው አልፈራም። ለምንደሆን አላውቅም። ሰው አልፈራም። ሰው አክባሪ ነኝ። እውነት ሰው እንደ ሰውነቱ በጣም ነው የምወደው፣ በጣም ነው ማርከብረው። ከዛ በተረፈ ግን ድንግል ማርያምን አልፈራም እኔ ከድሮም ነው። እንዶ እንዶ ከአቅሜ በላይ የሆነ ሰው እንኳን ቢሆን ማለት ነው እንዶ እንደምንም ብዬ እንኳን ትላ እነየበር አልፈራም እኔ ሰው። ማን እንተዋወቃለን? በተለይ የቲክቶክ ሰው እንዲህ ነው የጠጣችሁ እንዲ ጥጥት አድርጊያችሁ የተወኳችሁ ናችሁ። እውነት ማስቲካ በጣም ይጥማላል፣ መጀመሪያ ላይ ከዛ መጨረሻ ላይ ደግሞ ምን ይሏል፣ ይሰለቻል። ከዛ ምንድን ትተፋላችሁ። እኔም በተለይ የቲክቶክ ሰው እንደዛ ነው የተፋሁት። በጣም በጣም ሀዊ ሚዲያ ላይ ያለችው ሀዊ ሀዊ ናት። ድንገት በአካል ስትመጡ በጣም ዝምተኛ ልሆን እችላለሁ። ከዛ ውጭ ሌላ ማንነት የለኝም። ማሽቋለጥ፣ ማሽቃበጥ ምናምን እዛው በቤታችሁ። እኔ አይመቸኝም እውነት ሰው ወደደኝ ጠላኝ፣ አይ ዶን ኬር። እኔ ፈጣሪ ብቻ አይጥለኝ ፈጣሪ ብቻ አይተወኝ፣ እሱ ብቻ እንዳይተወኝ ይፈልጋለሁ እ ይሄዳችሁ ባልሽ ደውሎልኛል ማሬ። ስልኩ እኔ ጋር ነው ያለው። በምንድን ነው የደወለልሽ? የእኔ ስልክ እኮ ነው በእሱ ጋር ያለው ባልሽ ይወደኛል፣ እንኳን ወደደሽ። ታዲያ ምን ሰይጣን ነው እሱ ሰው የሚጠላው? እመቤቴን እንዲሁ አሁን እኔ እኔ እመቤቴን የምሬ ነው። እንዲሁ አንዳንድ ሰዎች ድመት ነው የሚመስለው። ገብሬንን እዛ ላይ የባልሽ ባልሽ አፍቃሪ ነኝ።

ፌሊ ሊጋብዝሽ ቀና ብሎ ራሱ ሰላም አይልሽም። ይህን ሀንድሬድ ፐርሰንት ሹሩዬ እኔ ልንገርሽ ብዬ እውነቴ ምሬን ነው የምላችሁ። እንኳን ካፌ ቡና ሊጋብዝሽ አይደለም ቀና ብሎ ራሱ ሰላም ነህ ካልሽው ሰላም እህት አለም ብሎሽ ነው የሚያልፈው። እውነቴ ምሬን ነው፣ ሀንድሬድ ፐርሰንት ሹሩዬ እኔ ልንገርሽ። እኔ እንደ ሌላው ማለት ነው ባሌን እየጠረጠርኩት የምኖር ሰው አይደለውም። ሐቢብቲ አምኜው ነው የምኖረው። እመቤቴ እኔ የምሬን ነው። ኧረ ተይ የምር የምር እንትን ብዬ ነው የምነግራችሁ። እንኳን በካፌ ሊጋብዝሽ ሞክሪ ውስጥ ነኝና የት እንደሚውል የት እንደሚሄድ የት እንደሆነ ምን እንደሆነ ሚስቱ ነኝ አውቃለሁ እኔ ገባሽ ሲጀመር ስለ ባሌ ምን አገባችሁ? ምድር ቅንቅናምና ምና ቅንቅና ሙላ ምን አገባችሁ? ስለ ባሌ የምጠይቁ እናንተ፣ ከኔ አልፋችሁ ደግሞ ባሌን እንደው ልታጎሳቁሉት ነው። ወፈር ብላችሁ ልታከሱት ነው። ትናንትና እኔ ጋ ነው ያለው። ትናንትናማ እዚህ ስራ ስሰራ ነው ያለው የእኔ ውድ አበባ ትወርውሪብኝ? እኔ ለማኝ መስልሻለሁ እንዴ? ስታይኝ አበባ እንዳሰጡኝ፣ በተለይ የዘሜ እህት አበባ እንዳሰጭኝ አልፈልግም። እኔ ምን እኔ ስታዩኝ እንትን ነኝ እንደ አበባ የምትወርውሩብኝ አበባ ትላኩብኝ? አቦ አንዱ ኮይን እንኳን የማይሞላ ነገር ደግሞ አሁን ሰጦ ብላችሁ ደግሞ ልሰድቡኝ ነው። በሱ አልፈልግም፣ አልፈልግም ጤንነት እየተሰማችሁ አይደለም። እነዚህ ሰዎች እንደኔ ሆናችሁ በቃ ጤንነት እየተሰማችሁ አበባ አትላኩብኝ። እኔም ማታለያ ከረሜላ የምትልኩልኝ መሰላችሁ? እንደ አትላኩብኝ አበባ ኤ የሚወድም ደግሞ ሰው እኮ ይብስባቸዋል። አዎ አንበሳም እንዳትልኩብኝ፣ እሺ። አንበሳም እንዳትልኩብኝ ደግሞ ማለት ነው ይሄ ቡርጂ። ከሊፋንም እንዳትልኩብኝ፣ እሺ። እንዲ አንድ ቀን እንደ ቡልኬ ባስቀመጥኳት እንዳትልኩብኝ አንበሳም እንዳትልኩ። እሺ በተለይ ከነ ልጁ እንዳትልኩ። እኔ ቤት ምድረ ችጋራም አበባ ተወረውርብኛለች። እንደ እኔ ችጋራም መስላችኋለሁ ስታዩኝ አበባ የምትልኩብኝ? ያው አንበሳ ራሱ እንዳትልኩብኝ። ህሊያኛ ናችሁ፣ በትንሹ በትንሹ ማለኛ ናቸሁ። በትልቁ ግን ማፊ ዜሮ አልቀረባችሁም። ማስካ የሚበላ ሰው አሽሙረኛ ሰው ነው። ሽኔ አልወድም። ገና ነገር አልክልኝ። ምን ችግር አለው? የሆነ ነገር ውብ ብታደርጊ አሁን ህ ችግር ው ልጅ ስንት ወር ሆነው? ሁለት ወር ሆነ? ሶስት ወር ሆነ? ስድስት ወር ሆነ? ስምንት ወር ሆነው የምትሉኝ ምን አገባችሁ? መንቤናችሁ። በቃ እመጣለሁ፣ የጎጃም ቀሚስ ይዤልሽ ዛሬ ልትመጪ ነው? አይ እንግዲህ ዛሬ ተቃጠልኩ። እንደው ልመጣ ነው። ለዚህ ነው እግር አይኔ የሚቅለበለበው። አንቺ ልመጪ 600 ድራማ ልጅሽ ስንቴ ስንቴ አዩ ምን እንዳትጠይቁኝ። ልጄ ስንቶርም ይሁን ምን አገባችሁ? የምትሸከመው እኔ፣ ምን ቤት ናችሁ እናንተ ልጄን የምትጠይቁኝ? አይ ይለፍልሽ። ወይ አለፈልኝ እኮ ከዚህ በላይ ወዴት ይለፍልኝ አይለፍልሽም የምትሉኝ ወዴት ይለፍልኝ? አለፈልኝ እኮ። ማሪ ይመስገን ፈጣሪ። በቂ ነው ያለኝ፣ ይበቃኛል። ብዙም ስግብግብ ሰውም አይደለውም። ይበቃኛል ያለኝ ፈጣሪን እንዳልከዳ እኮ ዜሮ አምስት ብሎ

ያወልሽ ብዬሻለሁ። አይዋ እንደዚህ ላኩ እንጂ እኔ ሰጣችዋለሁ። መጥቼ ችግር የለውም። ምን የሰጠኝን ሰጠዋለሁ። አትጀናጀኝም። ድሮ ነበር አባቴ። እኔ የምጀናጀነው ድሮ ድስት ለማጠብ ደስት ሳጥብ ነው። አሁን ደስት አላጥብም። ምን ልታረግልኝ አሁን? ቢዝነሴ ሁሉ ስልክ ላይ ስለሆነ መጀናጀን አይመቸኝም። ድሮ ሰሀን ለማጠብ ነው አባቴ። የምትመቸኝ አንተ ለመጀናጀን ደስ የሚለኝ ሰሀን ሳጥብ ብቻ ነው፣ ቤት ሳጸዳ፣ ልብስ ስተኩስ። ከዛ በተረፈ ትርፍ ነው። ምን ታደርግልኛለህ? እናንተ ማፊ ጤንነት። ምን ታደርግልኛለህ ዛሬ ላይ መጀናጀን? አየህ፣ እኔ አንተ ሚስት እኮ አልጀናጀን

ባሀበሻ ች ወ ግን ማለት ነው። በራሳችሁ መንገድ ማግኘት ትችላላችሁ። እሱ እንደሌላው አይደለም። ሲጀመር ሁሉንም ዝቅ ብሎ የሚያወራ ሰው ነው። ስለዚህ ቀጥታ እሱን ማግኘት ይችላል። እኔ እንደዚህ ነው እንደዛ ነው እ አልወድም በሀበሻ ልብስ ፓንት አለ። ቀረሙቀቱን ትችዋል።